የነ ሰላምዬ አባት እንግዲህ ወይዘሮ ሜላትን ኋላ ላይ የሚጸጽትሽ ነገር እንዳታደርጊ በማላት አታደርጊ በማለት እንግዲህ ማስጠንቀቂያ ምክርም ነገር ለገሳት። ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዙት ይበል። እንግዲህ ዛሬ በኖላዊ ድራማ በክፍል አርባ አምስት ይዘን ያርበናል ማለት ነው። እንግዲህ የሰላምና የምናሴ አባት እንዲሁም ደግሞ የሃኒቾ አባት እንግዲህ በሰማውና በተፈጠረው ነገራቶች እንግዲህ ምናሴ ለአባቱ ያሉትን ነገራቶች በቤት ውስጥ እየተካሄደ ያለውን ነገር ለአባቱ በመናገር አባትየው ደግሞ ይሄማ የአስራ ስድስት ዓመት ታሪክ እኮ ነው። እኔማ ይህንን ነገር በርቀት ሁኜ ማየት የለብኝም በማለት ቀረብ ብዬ እዛው ከእናንተ ጋር ሁኜ የሆነውንና የሚሆነውን ነገር ማየት አለብኝ በማለትም እንግዲህ ጉዞውን ወደ ኢትዮጵያ አድርጓል ማለት ነው። ኢትዮጵያም እንግዲህ ለእነሱ ሳይነግራቸው ለቤተሰቡ ሰርፕራይዝ ነበር የሆነባቸው። በመጀመሪያ ደረጃ ሐና ነበረች እንግዲህ በሩን ከፍታ ሻንጣውንም የተቀበለችው። እናም እንግዲህ የሐና አባት ለመጀመሪያ ጊዜ ሐናን እንግዲህ እሱ ነው እሷም እሱም ለመጀመሪያ ጊዜ ተያዩ ማለት ነው። ከሁሉም ቤተሰብ እንግዲህ ሐና ነች በር ከፍታ አባቷን የተቀበለችው። አባትየውም እንግዲህ ሐናን ልጄ ብሎ እቅፍ አድርጎ ስሞ እንግዲህ ወደ ቤት ገብቷል ማለት ነው። እናም እንግዲህ ይሄንን ስትመለከት የነበረው እርግብ ነበረች። እርግብም እንግዲህ በቅናት ጭርጭር ብላ እየተናደደችም እየተቃጠለችም ተመልክተናታል ማለት ነው። እናም እንግዲህ ነገሩ ወድህ ነው። በእንግዲህ ከገባ በኋላ ነገራቶችን ወይዘሮ ሚላትም ጋር ሲደርስ ወይዘሮ ሚላት የነ የልጆቹ አባት በመምጣቱ እጅጉን በጣም ተደናግጣለች። እንዴት እና ለምን መጣት? እንዴትስ ደግሞ ሳትደውልልኝ በማለት ኮስተር ብላ እንግዲህ ተናግረዋለች ማለት ነው። እሱም እንግዲህ ልጆችን ማየት ፈልጌ እንዲሁም ደግሞ እየሆነ ያለውን ነገር እና የተፈጠረውን ነገር በርቀቱ ማየትም ሆነ መከታተልም አልፈለግኩም፣ ከጎንሹ ሁሉንም ነገር ማገዝም ማየትም ፈለግኩኝ በማለት መጥቷል። እንግዲህ የነ ሀና አባት መጥቷል። ሀናን እንግዲህ ምንም እንኳን የምርመራ ነገር ባይደረግም ግን ልጄ ሀና ትመስለኛለች ብሏል። ለረጅም ጊዜ አብራት እየኖርቻለችው ወይዘሮ ሚላት ነች። ነገር ግን የሀና አባት እንግዲህ አዲስ እንደመሆኑ መጠን ልጄ እሷ ነች የምትመስለኝ፣ ልጄ ሀና ነች በማለት እንግዲህ እርግብን ወደ ጎን አድርጓታል። በመጀመሪያም ሲመለከታቸው እርግብ የቤታቸው ሰራተኛ እንዲሁም ደግሞ ሀና ደግሞ የቤቱ ልጅ እንደሆነች እንግዲህ ነበረ እሱም የሚያውቀው እውነት ለመናገር አልተሳሳተም። ነገር ግን ነገሩ ተገለበጠ ወይዘሮ ሚላት ጋር ሲደርስ ሀሴት እንግዲህ እርግብ ሀሴት እንደሆነች እና ሀና ደግሞ የቤታቸው ሰራተኛ እንደሆነች ሲነገረው በጣም ተገረመ፣ በጣምም ተደመመ። አባትየው አባትየው ቀልጥፍ ያሉ ወጣት ነገር ነው። ከልጆቹ ጋር ሰላምና ምናሴ አባትየውን እቤት ሲያዩት እጅግ በጣም ተደስተው ሰርፕራይዝ ሆነዋል። በመምጣቱ መደሰታቸው እንዳለ ሆኖ ግን እንዴት መጣክ? እንዴት ሳትደውልልን? እንዴት ሳይደወልልን ትመጣለህ በማለት ከግራና ከቀኝ እንግዲህ ልጆቹ በጥያቄ አጣደፉት። እናም እንግዲህ ያኔ ነበረ ቁርስ መብራት አለብን በማለትም ሀና እንግዲህ የቤታቸው ሰራተኛ እንደሆነች እንዲሁም ደግሞ እርግብ ልጁ እንደሆነች እንግዲህ በነ ምናሴና በሰላም በኩል ያኔን የተረዳው ለመጀመሪያ ጊዜ ግን አባትና ልጅ ተገናኝተው ተያይተዋል ማለት ነው። እሱም እንግዲህ የተሰማውን ስሜት ልጅ ሀና ናት በማለትም በተደጋጋሚ ተናግሯል። ይህንን ተቃውሞ እንግዲህ ወይዘሮ ሚላት አቅርባለች። ሀና የቤቴን ሰላም ልትበጠብጥ ሆን ብላ የተነሳች ሰው ነች እንጂ ልጃችን እርግብዬ ነች። ያው እንግዲህ በልጆች ምክንያት ደስ ይበላቸው ስል ልጆቼን ደስ ለማሰኘት ስል የምርመራ ውጤቱ የምርመራ ሂደቱን ላካሃድ ዝግጅሁኛለው ነገር ግን ሀና የኔ ልጅ ልትሆን አትችልም። በማለት እንግዲህ ሀና አሁን ላይ ሰራተኛ ስለሆነችም ከፍና ዝቅ አርጋ እንግዲህ እያምን አጨቀቻት። ወይዘሮ ሚላት እኔ ብቻ ነኝ ልክ እኔ ብቻ ነኝ ትክክል የሚባለውን ነገር እንግዲህ እሷ ላይ ተመልክተናል። አምባገነን ሆናለች። ይህንን የተመለከተውና ያስተዋለው የልጆቿ አባት እባክሽን ተረጋጊ ሲላትም እንግዲህ አይታወቅምና በምርመራ ውጤት ላይ ሀና ልጃችን ብትሆን ይህ አሁን ላይ የምትናገሪው ነገር ኋላ ላይ ሊጸጽትሽና ሊቆጭሽም ይችላል እና ማስተዋል ይኖርብሻል በማለት አስረግጦ ይነግራታል። ነገር ግን ወይዘሮ ሚላት በጭራሽ ብላለች። ልጄ ሀሴት ነች። ይሄ በጥቅም የተመሰረተ በቅናት የተመሰረተ ነገር ነው እንጂ እስከዛሬ የት ነበረች ሲልም ነበረ ስትልም ነበረ ወይዘሮ ሚላት። እናም እንግዲህ ከሰላምዬ ጋር ሲያገናኘው ደም ሲልም እንግዲህ ጠይቋታል። እሱ አጋጣሚ ነው ብሏል ማለት ነው ብላለች ወይዘሮ ሚላት። እናም እንግዲህ የእነ ምናሴ አባት ሀና ልጁ እንደሆነች እንግዲህ በደንብ አድርጎ አውቋል። ሀናም እንግዲህ የወይዘሮ ሚላትን ሁለ ነገሯን በደንብ አድርጋ ካየች እና ካስተዋለች በኋላ ሀና በባህሪዋ መጥፎ ነገር አይወጣትም። በመልካም መንገድ የተላበሰች እና በጥሩ በስነ ስርዓት ያደገች ሰው ናት። ይህም እንግዲህ የአሳዳጊዋ ውጤት ነው። አንድ ሰው በስነ ስርዓት ካደገ በስነ ስርዓት ነው ነገራቶችን ሁሉ በማስተዋል ነው የሚመለከተው እና ያህን የአስተዳደግ። እጅጉን በጣም ከእሷ ስነ ስርዓት ከእሷ መወደድነትም አልፎ አሳዳጊዋንም እንግዲህ የሚያስመሰግን ነው ማለት ነው እና ወይዘሮ ሜላት እንደፈለገች እየጨፈረችባት፣ እያመናጨቀቻት፣ እኔ ብቻ ልክ ነኝ፣ አንቺ ውሸትሽን ነው፣ አንቺ አውቀሽ ነው፣ አንቺ ለጥቅም ብለሽ ነው እያለች እንግዲህ ሀናን አሰቃይታታለች። ግን ኋላ እውነት ተደብቃ አትቀርም፣ ልትዘገይ ትችላለች፣ ጊዜ ሊወስድ ይችላል። ያኔ ግን እውነቱ ሲወጣ ወይዘሮ ሜላት አሁን ላይ ለምትናገረው ነገር ወደፊት ዋጋ ትከፍላለች ማለት ነው። ሀና ግን እኔ እናንተ እንዳሰባችሁት አይደለም። እኔ እናንተ እንዳሰባችሁት ቢሆን እትዬ የአባቴን የሕክምና ወጪ ሙሉን ሸፍነው እያሳከሙልኝ ነው። ታዲያ ምን ላደርግና ምን ሊሰራልኝ እዋሻለሁ? በገንዘብ በጥቅም በገንዘብና በጥቅም ከሆነ እናንተ ያሰባችሁኝ በጣም ተሳስታችኋል። እኔ ግን እውነታውንና ትክክለኛውን ነገር እንድታውቁ ስለፈለግኩኝ ነው። ምርመራ እንዲሁም ደግሞ ትክክለኛ ልጃችሁ መሆኔን እኔ ታሪኬ የተሰረቀ እንደሆነ በማለትም ትነግራቸዋለኝ። እኔ እናንተ ቤተሰቦቼ ሆናችሁ አልሆናችሁ ጉዳይ አይሰጠኝም። እኔ በጣም የሚሳሳልኝ የሚሳሳለት የሚኖርልኝ የምኖርለት አባት አለኝ በማለትም እንግዲህ ስለ አባቷ ማውራትም ጀመረች። እዚህ ላይ እንግዲህ በጥልቅና በርቀት ጉዞ በሀሳብ ውስጥ ሆኖ የሀና አባት ትክክለኛ አባቷ ሲመለከታትም ሀና ምን አይነት አስተዋይና ምን አይነት ድንቅ ልጅ እንደሆነችም እንግዲህ በውስጡ ሲደመምባትም ተመልክተናል ማለት ነው። ነገሩ እንግዲህ እጅጉን በጣም የሚያጓጓ ነው። እናም እንግዲህ የዲኤንኤ ምርመራ መደረግ እንዳለበት የሀና አባት በደንብ አድርጎ ለቤተሰቡ አስጠንቅቋል ማለት ነው። እንግዲህ ከዚህ በኋላ ወደ ዲኤን ምርመራ ነው። የዲኤን ኤ ምርመራውን ደግሞ እንግዲህ ለመቀየርና እርግብ ትክክለኛ ልጃቸው ለማድረግ እንግዲህ ባዩሽ እንግዲህ ከውጭ ሁሉን ነገር አስተካክላ እየተጠባበቀቻቸው ትገኛለች። ይህንን እውነታ እንግዲህ የሀና አባት ትክክለኛ አባቷ ወይዘሮ ባዩስ የምታደርገውን ነገር ተከታትሎ እውነታውን ይደርስበት ይሆን ወይንም ደግሞ የዲኤንኤ ምርመራው እንዳይቀየር ጥሩ የሆነውን ክትትልና በስነ ስርዓት ይከታተላቸው ይሆን? እንግዲህ የዲኤንኤ ምርመራው ትክክለኛ ጠባቂ ያስፈልገዋል ማለት ነው። በጣም ምክንያቱም ባዩስ እንግዲህ ሁሉን ነገር ጠንስሳበት፣ ሁሉን ነገር ተዘጋጅታበት እስከ ጥግ እንግዲህ ለመሄድ ቆርጣ ተነስታለይ ማለት ነው። ይህን ነገር ግን ማን ነው የባዩሽን ተንኮል የባዩሽን ሴራ በደንብ አድርጎ ሊገለጥለትና ሊያያትና ሊከታተላት የሚችለው የሚለውን ነገር እንግዲህ ወደፊት ሁላችንም አብረን የምናየው ይሆናል። እንግዲህ እርግብና ሀናም ተያይዘዋል። ሀናም እንግዲህ ጥጓን ይዛና ስነስርዓቷን ይዛ እንድትኖር እንግዲህ አስጠንቅቃታለች። አንቺ ሌባነሽ እኔንሰርቀሽኛል? እኔ ግን እውነት አለኝ። ባለ ታሪኳ እኔ ነኝ። እንግዲህ መረጃውና የታሪኩ ፎቶ መስቀል አንቺ ጋር ቢኖርም እውነት ግን ተደብቃ አትቀርም። እውነታው ግን እኔ ጋን ያለው እኔ ልጅ ነኝ ብላለች። እና እናም እንግዲህ እድጉም በጣም የሚያጓጓ ፓርት ላይ ተደርሷል ማለት ነው። እርግብም እንግዲህ የሌባ አይነ ደረቅ ሆናለች። ባዩሽም ደግሞ አፈቅቤና ልበጩቤ የጓደኛ ክፉ የጓደኛ መጥፎ ሆና ተመልክተናታል ማለት ነው። ሰላምዬ ደግሞ እንግዲህ በሆነው ነገር ሁሉ ስትጨነቅ ስትጠበብ እንግዲህ ተመልክተናታል። ሀና ትክክለኛ እህቷ ሆና አሁን ላይ በምትወዳት እንዳለ ሆኖ ይበልጥ እህቷ ደግሞ ስትሆን እላዋ ላይ ተጠምጥማ እህት ብላ ሀሴትዬ ብላ እንግዲህ አቅፋ ስትሰማት አቅፋ ፍቅሯን ስትገልጽላት የእህትነት ናፍቆቷን እንግዲህ ወደፊት በደንብ አድርጋ በጉጉት ላይ ነች፣ በሀሳብም በጭንቀትም ላይ ትገኛለች። እውነታው ማንጋ ነው ያለው እንግዲህ ሙሉ በሙሉ እንግዲህ ሀና ጋር እውነት አለ ብለው እህትና ወንድም ደምድመው ወስነዋል ማለት ነው። እንግዲህ ቀጣውን ፓርት ደግሞ አብረን እንግዲህ በጉጉት የምንጠብቅና እና የምናይ ይሆናል። ለዚህ ቻናል አዲስ ሆናችሁ ቻናሉን ላይክ ሼር ሰብስ እንግዲህ ላይክ እና ሼር ሰብስክራይብ በማድረግ ቻናሉን አዳዲሶች በተለይ ሰብስክራይብ እና የደውል ምልክቱን በመጫን እንግዲህ ቤተሰብ ይሁኑ። ባይ ባይ። ውድ ቤት